የመስቀሉ መንገድ መሆኑን ምንም ሌላ አማራጭ መንገድ እንዳልተዘጋጀልን አብረን አይተናል። ዛሬ ደግሞ ትምህርት አምስት የመስቀሉ እውነተኛ ትርጉም በሚል ርዕስ አምስት ሳምንቶችን በዚህ ርዕስ ተምረናል እናጠቃልለዋለን። እግዚአብሔር ስለረዳን ያለፉትን ሳምንታት በማመስገን የዛሬውንም ቀን ደግሞ እንዲባርክልን እንጸልይና እንጀምራለን የዘላለም አምላክ እግዚአብሔር እናመሰግናሃለን። ሕይወታችን ከፍሬ አልባነት ወደ ፍሬያማነት የሚሻገርበትን የእውቀት ቃል፣ የእውነት ቃል እያቀበልከን ስላለ ተመስገን። መኖር ግን የእኛ ፈንታ ነው። ባንኖር ፍሬ አልባነታችን ይቀጥላል። ብንኖር ፍሬያማነታችንን አንተን ደስ ያሰኛል። እኛም በዚህ ሕይወት እንረካለን። የዘላለም ሕይወት ተስፋም ወራሾች እንሆናለን። ስለዚህ እግዚአብሔር ወይ የመጨረሻውን አምስተኛ ትምህርት የመስቀሉ መንገድ መስቀሉ የሚለውን ቃል ባርክልን፣ በጌታችን በኢየሱስ ክርስቶስ ስም አሜን። ትምህርት አምስት እንዳልኳችሁ የመስቀሉ እውነተኛን ትርጉም በማየት ይህንን ትምህርት ተከታታዩን አምስት ክፍል ዛሬ አጠቃልላለሁ። ሉቃስ 9፡23 የምናነበው የንባብ ክፍል ነው። ለሁሉም እንዲ ያላቸው በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ዕለት ዕለት ይከተለኝ፣ ይላል ሉቃስ 1427 ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም፣ ይላል በቃ ማቴዎስ 1038 መስቀሉን የማይይዝ በኋላዬም የማይከተለኝ ለኔ ሊሆን አይገባው። ወገኖች ሆይ ራስ ማለት ምን ማለት ነው? ይሄ መካድ እኔነት ማለት ምን ማለት ነው? ይህ ተፈጥሯዊ ሰው ከክርስቶስ ውጭ የሚኖረው የእኔነት ሕይወት ነው። ይህን መጽሐፍ ቅዱስ በአጭር ቃል ስጋ፣ አሮጌ ስጋ ብሎ ይናገረዋል። መሰቀል አለበት የሚለው ነው። የኃጢአት ሰው ነው ይሄ አሮጌ ስጋ። እንዲህ ከሆነ አንድ ሰው እንዴት ራሱን ይክዳል? አንድ ሰው የእግዚአብሔርን ሰው እኔነት ዳይሁን ሀብታል የራሱን ፍላጎት በድፍረት ይገልጻል አለ። ወገኖቼ ራስን መካድ የእኔነት መገለጫን ፈጽሞ መካድ ማለት ነው። እግዚአብሔር ፍቅር ነው። ራስ ወይም እኔነት ጥላቻ ነው። ራስን እንዲገልጽ በተፈቀደለት ጊዜ የሚታየው ይኸው ነው። ወገኖች ይኸው ነው። የሥጋ ሕይወት ያለማመን ሁሉ ምንጭ ነው። ይሄ እውነት ነው። የእግዚአብሔር የሆነ ሕይወት አይጠራጠርም። ሁሉም ጥርጣሬዎች፣ ፍርሃቶችና ያለማመኖች የራስ ወይም የኔነት ሕይወት መገለጫዎች ናቸው። ያዕቆብ በመልእክቱ ከአንድ ምንጭ ጣፋጭ ዋና መራራ ውሃ አታገኙም ይላል። ይህ ሁላችን ጥያቄ ሊሆን ይችላል ወገኖች። ወይ ለምንድን ነው በአገልግሎታችን በሕይወታችን እርካታ ጎሎን ጣፋጭነት የምናጣው? ይሄ የኔም የእናንተም ጥያቄ ነው። ይህ ጣፋጭነት በእርግጥ ካለን ለምን በሕይወታችን በአገልግሎታችን የበለጠ የላቀ ከፍ ያለ ክብር የማይገለጸው ብለን ሁላችን እንጠይቃለን። ዛሬ ይሄ መልእክት ምላሽ ይሰጠናል። ምዕራፍ 9 የማርቆስ ወንጌል ከ17 እስከ 29 እስከ 29 ይቅርታ። ያ እርኩስ መንፈስ የሚያሰቃየውን ልጅ ወደ ደቀ መዛሙርቱ አባቱ እንዲጸልይለት ያቀረበው ልጅ ታስታውሳላችሁ። ነገር ግን ደቀ መዛሙርቶቹ ይሄን ልጅ ፈውሰው ለአባቱ መልሰው ሊሰጡት አልቻሉም። ጌታ ኢየሱስ ሲመጣ ሮጦ ሄደ አባትየው ደቀ መዛሙ ወደ ደቀ መዛሙርትህ ልጄን አመጣሁት። ያንፈራግጠዋል፣ ድርቅ ያረገዋል፣ አርፋ ይደፍቃል፣ እንደ ሞተ ሰው ይሆነ። በጣም ተቸግሬ እንዲጸልዩለት ደቀ መዛሙርት አመጣሁት፣ ግን አልቻሉም። ብቻልህ፣ እዘንልን፣ ራራልን አለው ጌታም ለሚያምን ሁሉ ይቻላል አለው። ማርቆስ 9፥23 ላይ ይህን አለው። ቁጥር 24 ውስጥ ጌታ ሆይ አምናለው፣ አለማመኔን እርዳው ብሎ ወደቀ። ወይ ጉድ! ከአንድ ምንጭ ጣፋጭና ምራራ አታገኝም ብሎ አየን። ሆኖም ይህ ሰው አምናለው ይላል ደግሞ ወዲያው ያለማመን ማመን ይረዳው ብሎ ይጠይቃል። ክርስቶስ ኢየሱስን በሰውዬ ውስጥ ማመንም ያለማመንም እንዳለ ያውቃል አውቋል። እዚህ ላይ የእግዚአብሔር ቃል ውስጥ የሚቀረን ነገር ያለ ይመስላል። በአንድ ሰው ውስጥ እንዴት ያለ ማመን እንዴት ማመን በአንድ ጊዜ ተፈራርቀው ሊኖሩ ይችላሉ? ግን ምንም ቅራኔ የለም ወገኖቼ። በእግዚአብሔር ቃል በእርግጥ ማመንና ያለማመን ከአንድ ሕይወት አታገኝም። ግን እዚህ ሁለት ምንጮች ናቸው ያሉት። ስጋ የሚባል አሮጌ ሰው አለ በእኛ ውስጥ። ደግሞም ዮሐንስ ሁለት ጊዜ ኃጢአት ሊያደርግ አይችልም ያለው አዲስ ሰው አለ በእኛ ውስጥ። እርሱ ያለው የእግዚአብሔር ተፈጥሮ እርሱ ያለው የእግዚአብሔር ተፈጥሮ ስለሆነ ኃጢአት መስራት አዲሱ ሰው አይችልም። ስለዚህ ሁሉም አለማመን የሚመጣው ከዚህ ስጋ ከሚባለው አሮጌ ሰው መሆኑን መገንዘብ አለብን። አሮጌው ሰው መሆኑን መገንዘብ አለብን። ሰው ሁሉ ወይም አማኝ የዛን እኔነት ህይወት መግለጫ እስካልካደ ድረስ አሸናፊ ሆኖ ሊኖር አይችልም። ተሸናፊ ሆኖ መኖር ይቀጥላል። ይህ ሊቀጥል ይችላል። በእግዚአብሔር አሸናፊ መሆን ግን አይችልም። አዲሱ ፍጥረት እግዚአብሔርን አይጠራጠርም። ደግሞም በአዲሱ ፍጥረትና እግዚአብሔር እርሱ እንዲሰራ በጠራው መንገድ ላይ የሚቆም ብቸኛ ነገር አሮጌው ስጋ ነው እንቅፋቱ። ይህ በገላቲያ አምስት አስራ ሰባት ላይ በግልጽ ተቀምጧል። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ሁለቱ ይቃወማሉ። እነዚህ እርስ በእርሳቸው ይቃወማሉ። ስለዚህ የምትወዱት ልታደርጉ አትችሉም፣ ይለናል እግዚአብሔር ቃል። ወገኖች፣ ወገኖቼ ሆይ ልብ እንበል። ልንለው የሚገባው ነገር ስጋ እስኪካድና መስቀሉ እስኪነሳ ድረስ ፈጽሞ በክርስቶስ ድል አድራጊዎች መሆን አንችልም። የእያንዳንዳችን ወይም የሁላችን የመስቀል ትርጉም ምንድን ነው? መስቀሉ ትርጉሙ ምንድን ነው? በህይወታችን ትልልቅ አገልጋዮች ልንሆን እንችላለን። ፕሮፌቶች፣ ሐዋርያት መጋቢዎች፣ አስተማሪዎች፣ ወንጌላ ሊሆን ልትሆኑ ትችላላችሁ። ሰሚዎቼ ወይም ምዕመናን መስቀል ማለት ምን ማለት ነው? የሁላችን የመስቀል ትርጉም ምንድን ነው? ብዙዎች መስቀልን ማንሳት ሸክም መሸከም ነው ብለው ያምናሉ። መስቀል ከሸክም ያለፈ ትርጉም አለው። ስለ መስቀል ለመረዳት ወደ ክርስቶስ መስቀል እንመልከት። ከሁሉ አስቀድሞ መስቀሉ በሰው የተዘጋጀ የሞት መሳሪያ ሲሆን ነገር ግን እግዚአብሔር ዓለምን ለመዋጀት ዓላማ የተጠቀመበት ነበር። እነዚህ ሁሉ ወደ ኋላ ዘወር ብለን ስንመለከት በግልጽ የምናየው የሰውንና የዲያብሎስን ምቀኝነት ነው። እግዚአብሔር አባቱ ኢየሱስ እንዲጠጣ የሚሰጠውን ጽዋ አየው። የእርሱን ወደ ጎልጎታ የሚያደርገውን ጉዞ ለመቀበል ፈቃደኛ መሆን በሰው ፍርድ አዳራሽ ውስጥ የተጀመረ አልነበርም። ነገር ግን ገና ዓለም ሳይመሰረት የተጀመረ ነበር። ልክ አዳም ፍሬውን በልቶ ከገነት ሲባረር እግዚአብሔር እኩል ተስፋ ሰጠ፣ ከሴት የተወለደው ጭንቅላትን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ሲል ይህን የክርስቶስን መምጣት በፍጥረት መጀመሪያ እግዚአብሔር ለሰው ልጅ ውድቀት አጠገብ ተስፋ ሰጠ። ይህን አሰላስል እስቲ መስቀሉን ማንሳት የሚለው ትርጉም በእውነት ያሳውቃል። በፍርድ መንገድ ሰዎች ወደ እናንተ የሚያመጡት ነገር ሰዎች ኢየሱስን ካሸከሙት የእንጨት መስቀል ጋር በእውነት ይመሳሰላል። ከዚህ ሁሉ ጀርባ ያለው ጌታችን ነው። እንዲሆንባችሁ እንዲሆንብኝ ይፈቅዳል። ምክንያቱም የእርሱ ዘላለማዊ ክብር የእርሱን መንገድና የእርሱ ህይወት ተካፋዮች እንድትሆኑ እንድንሆን እግዚአብሔር ይፈልጋል። ህይወቱን ለሰው ማካፈሉ ጊዜ እግዚአብሔር ዓላማ ነው ብለን ተነስተናል። ወገኖቼ፣ በእኔነት ላይ ሳታቋርጡ የስቅላ ስራ እንድትሰሩ እርሱ የመስቀሉን ኃይል ይሰጣችኋል። በዚህ ሰው ሰራሽ ፍርድ ላይ ተግባራዊ እንዲሆን በእምነት እንድትቀበሉ ይጠራቸዋል። ወገኖች ወይ መስቀል እንድትሸከሙ እሱ በሄደበት መንገድ እንድንሄድ የመስቀሉን መንገድ ጥሪ ያደርግላል። ሁሉም አማኞች በጓደኞቻቸው ወይንም በሰዎች የሚመጡባቸውን ፈተናዎች ያጋጥሟቸዋል። እኔም አጋጥሞኛል፣ እናንተም ያጋጥማቸዋል። ነገር ግን ሲነጻጸር ጥቂቶች ናቸው። ራስን ክደው ለራስ ህይወት ስቅላት እንዲሆን በራሳቸው ላይ በሰው የተከመረባቸውን ውርደት የሚቀበሉት እጅግ ጥቂት ናቸው። ምላሽ ይሰጣል። በዚህ አስተምሮ የእግዚአብሔር ቃልን እናስተውለው የሚገባን ወገኖች ላይ ለክርስቶስ መስቀል ማለት ለኃጢአት መሞት ነው። መሰቀል ማለት የራሳችን ኃጢአቶች። ስለዚህ እውነተኛ መስቀሉን ማንሳት ማለት ለእኛ ሞት ማለት ነው። ሸክም መሸከም ብቻ በፍጹም አይደለም። ይህ ማለት ለኃጢአትና ለአካል ድካም መሞት ማለት ነው። ወይም ግልጽ ለማድረግ ክርስቶስ እኛን ነፃ ለማውጣት ለሞተለት ለማንኛውም ነገር መሞት ነው። ያ ሞት ሊከናወን የሚችልበት ብቸኛው መንገድ የመስቀሉ ኃይል በእኛ ወይም የራስ ህይወት ላይ ተግባራዊ ማድረግ ነው። ብዙዎች የተለያየ መከራቸውም መስቀሌ ነው ብለው ሲናገሩ ይሰማል። በትዳር ያሉ ለእኔ ባሌ ወይም ሚስቴ፣ ባል ሚስቱን፣ ሚስትን ባሏን፣ ሰራተኛ አሰሪውን፣ ህይወታችን የሚሰራበት መንገድ ከሆነ በደስታ ለመሰራት መዘጋጀት አለብን። መስቀሌ ናት ሚስቴ፣ መስቀሌ ነው ባሌ ብሎ ማማር ሳይሆን በእነሱ ሕይወታችን ሊሠራ እግዚአብሔር ከፈቀደ እሺ ብለን በደስታ ለመስራት መዘጋጀት አለብን። አስታውሳለሁ፣ በአንድ ቤተ ክርስቲያን ሳገለግል በኳየር የምናገለግላት አብረን እህታችን እግዚአብሔርን ቅረጸኝ ቅረጸኝ ቅረጸኝ የልጅን መልካስ መስለኝ ቅርጸኝ ብዬ ብዙ ጊዜ ጸለይኩ። ይሄው አሹሎ ለቀቀኛለች ማለት ሰራኝ ማለቷ ነው፣ ለእግዚአብሔር የሚጠቅም የሚጽፍ ሆኝ የተሰራሁ ማለቷ ነው። ስለዚህ መዘጋጀት እንጂ መስቀሌ ነው መስቀሌ ናት ብሎ ማውራት ማማረር አይገባም። ጸጋንና የልብ ስፋትን መጠየቅ ብቻ ነው። ቀላል እንዳይደለ ይገባኛል። አልፌበታለሁ። አስለቅሶኛ አስለቅሶኛል ልቤን ሰብረዋል። በብዙ ሀዘንና ድባቴ ውስጥ አልፌያለሁ ያለው በመስቀሉ መንገድ ቢሆንም አሁን ግን ለፍሬ ሆኖ አይቸዋለሁ። ለዚህ ነው ዘማሪው ዳዊት ልቤን ባሰፋሁ መጠን በትዕዛዝ መንገድ እሮጣለሁ አለ። አስፋው ልቤን ማለቱ ነው ሮጣለሁ ብሎ ዘመረ እንጂ ንጉሥ ዳዊት ሲያማርር አልተሰማም ያን መከራ በሕይወቱ በሞትና በእርሱ መካከል አንድ እርምጃ እስኪቀር ድረስ በየገደሉ በየዋሻው ሳውል ሲያሳድደው ስንት ጊዜ ጦር ሲሰብቅበት፣ ነገር ግን ቂም አልያዘም። የሚያሳድደውን ሰው እንኳን በዋሻ ውስጥ አግኝቶት የዘርፉን የልብሱ ዘርፍ ስለቆረጠ ተጸጸ አጠገቡ ያሉት በአሽጋሻ ጃግሬዎቹ እግዚአብሔር ያለህ ቀን ይሄ ነው፣ አንድ ጊዜ በምድር ላይ እናጠብቀው ሁለተኛም አያስፈልግም፤ ሲሉት፣ ተው፣ እግዚአብሔር በቀባው ላይ እጄን አላነሳም። ወደ ሰልፍ ሄዶ ይመጣል ይሞታል፣ ወይ ታሞ ይሞታል። እግዚአብሔር በጊዜው እስኪያደርግ እኔ በእጅ አላደርግም ብሎ ሸሸ። ጦራለው፣ ኃይላለው፣ ነገር ግን ጨርሶ በሳውን ላይ አላደራጀም። ጠበቀ እግዚአብሔር ህይወቱ ተሰራ የልብ ስፋትን ጠየቀ እግዚአብሔር የልብ ስፋት ሰጠው ልቤን ባሰፋው ጊዜ በትዕዛዝ መንገድ ሮጣለሁ አለ ወገኖቹ የመስቀሉ ሥራ አማኝ ክርስቲያኑን ፍጹም የማድረግ ሂደት ነው እርሱን ይበልጥ ክርስቶስ እንዲመስል የማድረግ ሂደት ነው ሊያጠፋን አይደለም ስለዚህ ይህ ፍጹም የማድረግ ሂደት እንዲከናወን ከተፈለገ ሰው የመስቀሉን የማቅረብ ወይም ያለመሸሽ ድርሻና የእግዚአብሔርን ውጤታማ የመሥራት ድርሻ ሁለቱንም ያለ ተቃውሞ ተቀባይነት በእያንዳንዳችን ህይወት ማግኘት አለባቸው። በቃል ውስጥ ጌታ የሱስ በሊቀ ካህኑ ፊት እንደተሰደበ ነገር ግን መልሶ እንዳልተሳደበ ይናገራል። ዝም ማለት ልፈታ ላስር ሥልጣን አለኝ ዝም ጴጥሮስ ስቡታል የእርሱን ፍለጋ ትከተሉ ዘንድ ምሳሌ ትቶላችኋል። ሲሰድቡት መልሶ አልተሳደብም፣ መከራን ሲቀበል አልዛትም ወይም አልተከላከልም ማለት ነው። ብዙዎች የህይወት ፈተና ሲያጋጥመን እራሳችን ለእግዚአብሔር እንሰጣለን የሚሉ ስለ ድል የሚናገሩ ሆነው ፈተናዎች ወደ እነርሱ ሲመጡ በፈተናዎቻቸው ድርሻዎቻቸውን የሚከላከሉ በዚህ ትውልድ ብዙዎች ናቸው። ለሰደባቸው ስድብን፣ ላሳደዳቸው ማሳደድን፣ ህይወታቸውን ላበላሸ ህይወት ማበላሸት ምርጫ አድርገው የሚመልሱ ብዙዎች ናቸው። የዚህ አይነት ሰዎች ተታለዋል። እግዚአብሔር ከሚፈቅደው በቀር ወይም በስተቀር ክርስቲያንን የሚነካ አንዳች ነገር አይኖርም። ለዚህ ነው በትንቢተ ዘካርያስ ውስጥ እናንተን የሚነካ የዓይኑን ብሌን እንደሚነካ ነው። እናንተን ለመንካት የዓይኑን ብሌን አልፎ ነው የሚነካው። እግዚአብሔር ካልፈቀደለት አይችልም ማለት ነው። ትንቢተ ዘካርያስ ውስጥ በእኛ ህይወት ላይ ምንም ያህል የማይገባ ቢሆንም እየደረሰብን ያለው ከተከላከል ነው፣ ከሸሸ ነው። በእኛ መንፈሳዊ ህይወት ላይ ሞትን ሊሰራ አይችልም። ከሐዋርያው ጴጥሮስ ከኃጢአት የተነሳ ብትሰቃዩ አንድ ነገር ነው። ነገር ግን የክርስቶስ ስለሆናችሁ ብትሰቃዩ ይህ ደግሞ ሌላ ነገር ነው አለ። የእርሱን ሞት በእኛ ውስጥ ካልሰራ ወገኖቼ፣ የእርሱን ሞት በእኛ ውስጥ ካልሰራ፣ እንዲሁም የእርሱን ትንሣኤ የድል ሕይወት በእኛ ውስጥ ፈጽሞ ሊሰራ አይችልም። ሁልጊዜም ከትንሣኤ ይሁድ ሶስተኛ ቀን በፊት የመጀመሪያው የመስቀሉ መንገድ አርብ ይቀድማል። ይህ የማይዛነፍ የማይለወጥ እውነት ነው ወገኖች። ወይ በተጨማሪ ራስ ወደ መጀመሪያ ካልተካደ ራስ በፈተና ውስጥ ሊሰቀል በፍጹም አይችልም። የብሉይ ኪዳን ወጣቱ ዮሴፍ የጶጢፋራ ሚስት በመኝታ ቤቷ ለዝሙት ስትታገለው ኮቱን ትቶላት በሄደ ጊዜ አይደለም እኔነቱን የሰቀለው። ገና ሐሳብ ስታቀርብለትና እናንተኛ ስትለው፣ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ? እግዚአብሔር ይህ ያያል አላት ባላት ጊዜ እኔነቱን ክዶት፣ በመኝታ ላይ ልትጥለው ስታገል ትተዋት ሸሸ። አቅም አገኘ። የራስ በሆኑ ነገሮች ላይ የልብ የእንቢታ ሁኔታ መኖር አለበት። ለእግዚአብሔር አንዳች ነገር የሚሰራ ነገር በእኛ ውስጥ እንዳለ እንደሌለ ወደ መገንዘብ ሁኔታ መምጣት አለብን። የእግዚአብሔር ቃል ሮሜ 8፡28 እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል፣ ወገኖች ወይም እግዚአብሔር በእኛ ሕይወት ከበጎ ውጪ አያደርግም። ያልፈቀደው አይሆንም። ያ ዓላማ ምንድን ነው? የእግዚአብሔር ዋና ዓላማው እኔ የልጁን መልክ እንድመስል ነው። ይሄ ደግሞ የመጀመሪያ እግዚአብሔር ጥሪያችን ሮሜ 829 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል ይላል። ወደዚህ የልጁ መልክ እስክንደርስ የተለያዩ የመስቀል መንገዶች ይቀርቡልናል። ፈቃደኞች ከሆንን ወደ ልጁ መልክ እያደግን እግዚአብሔር ደስ ወደሚሰኝበት የህይወት ሙላት እንደርሳለን። ስለዚህ እነዚህ ፈተናዎች ወደ እኔ ሲመጡ ትክክል መስለው ሳይታዩን ሲቀሩ፣ ማለት አውቄ የፈጸምኩ ስህተት የለም ስል ማስተዋል አለብኝ፣ ምክንያቱም እኔን ፍጹም ከሚያደርጉኝ ነገሮች አንዱ ነው ማለት አለብኝ። ያለዚያ እኔ ውስጥ እንዳለ ለማላውቀው ነገር ራሴን እንደ ሞት መቁጠር አልችልም። ዎች ማን የተባለው ስፕሪቹዋል ማን የጻፈው ሰው ባልተረዱት ጊዜ መሪዎች፣ በተክሳስ ፅር በገባ ጊዜ፣ ለብቻው በሆነ ጊዜ ማማረር ሲገባው እነዚህ ሰዎች መንፈሳዊ አይደሉም ይህን ሁሉ አደረጉብኝ ማለት በፍጹም ሳይል ይህንን ለእግዚአብሔር መገዛት ስፕሪቹዋል አውቶሪቲ ስፕሪቹዋል ማን የሚለውን መጽሐፎች የጻፈው ያን ጊዜ እንደሆነ ይነገራል። አመራር መገዛት፣ ለስልጣን ይህን ጻፈ። ተጎጂ ነው፣ ነገር ግን ገብቶታል። እግዚአብሔር በሕይወቱ ሥራ እንደጀመረ እነዚህ ፈተናዎች እንዲመጡ እግዚአብሔር ሲፈቅድና እነሱ እኔን ደግሞ መጎተት ሲጀምሩ ያኔ ነው እነዚያ እኔ በእኔ ውስጥ እንዳሉ የማላውቃቸው ነገሮች መውጣት የሚጀምሩት። ወገኖች አንድ ሰንሰለት ካልተወጠረ በስተቀር ደካማ የሆነ አገናኝ ፈጽሞ ልታውቅ አትችልም። በፍጹም እንደማትችል ሁሉ እግዚአብሔር አንድ የሚጎትት ነገር እስኪያመጣብ ድረስ የህይወትን ድክመት፣ በውስጥ ያለውን ኃጢአት ፈጽሞ ልታውቅ አትችልም። ስትጎተት፣ ያኔ ይገባሃል። ትዕግስተኛ እኔ ስትል ትዕግስት የሚያሳጣ ነገር ይሰጣል በጣም ነው አፍቃሪ ነው የፍቅር ሰው ነኝ ስትል፣ በጣም የሚጠላህ ሰው ይሰጥህና እውነት መሆኑ ይወጣል። በራስህ ላይ የምትፈርድ ከሆንክ ሊፈረድብህ አይገባም። ነገር ግን ስለ ራስህ የምታውቀው ነገር ከሌለ በራስህ ላይ ልትፈርድ አትችልም። ራሳችንን ብንመረምር ይላል መጽሐፍ ቅዱስ ባልተፈረደብን ነበር ይላል። ምንም አይነት ሰው ሥጋ ራሱን ገልጾ በፈተናው ሰውየውን የተበቀለ ይሁን ወይንም ጥሩ ሰው ነው የምንለው ነገር የክርስቶስ ስፍራ ወስዶ ያለመበገር ችግርን ተቋቁሞ ራሱን መቆጣጠር በፈተና ፈተና ውስጥ እያለፈ ከመስቀል ሞት በስተቀር በእውነት ሌላ የለም። በቤተክርስቲያን ባለፍኩበት የአገልግሎትና የፈተና ጉዞ ባጋጠመኝ ፈተናዎች ራስ ብዙ ጊዜ በደሉኝ ለምላቸው ሰዎች ይቅርታ ባለማድረግ መንፈስ በውስጤ እንደሚንቀሳቀስ ለብዙ ጊዜ አልተገነዘብኩም ነበር። አንድ የቤተ ክርስቲያን አንድነት የአገልጋዮች ጊዜ ላይ መሪዎች ሁላችን የሰማንያ የአገልጋዮች የሰማያ አገልጋዮች የአገልጋዮችን እግር ዝቅ ብለን ለማጠብ መሪዎች ተስማምተን ሳለ እኔ ይቅርታ ባለማድረግ መንፈስ ልቤ የሚንቀሳቀስበትን ወንድም እኔ ነኝ። ዛሬ ያንተን እግር የማጥበው እግርህን ብቻ አይደለም የልብ ድፋችንንም እንተጣጠባለን ብዬ ዝቅ ብዬ ከእግሩ ስር እግሩን አጠቁት። ከዚያ ተያይዘን ራቅ ብለን መወቃቀስ ጀመርን። እንዴት እስከ ዛሬ ትይዝብኛለህ? ብሎ ተቆጣ። አመች ጊዜ እየጠበቅኩ ነው፣ ይህን ጊዜን ማለፍ ግን እንደሌለብኝ ወስኜ መጥቻለሁ አልኩት። ለኔ ለእኔ መቆጣቱ ምንም ቁም ነገር ያለው ነገር አይደለም። ለእኔ ዋናው ህይወት በደንብ እንዳይፈስ የሚከለክል የማማረርና የቂም መንፈስ አሁንም በእኔ ውስጥ እንዳለ ለእኔ እግዚአብሔር በመንፈሱ መግለጡ ነበር ነፃ ያወጣኝ። በዚያሽ ቀን በታዘዝኩኝ ጊዜ አርነትና ድል ሆነ። ክብር እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ይሁን። ዛሬም በብዙ መበደልና መጎዳት ውስጥ አልፋችሁ ልባችሁ የቆሰነ ይቅር ማለት አቅም ላጣችሁ፣ ደግሞም በድላችሁ ያቆሰላችሁ ይቅር በሉ፣ ይቅርታንም ተቀበሉ፣ ከእስራት ተፈቱ፣ ነፃ ውጡ! ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ የእግዚአብሔር መንግሥት በፍጹም አይወርስም። ጌታ ያሁሉ በደል በመስቀል ላይ ሲደርስበት፣ ጎኑን ሲወጉት፣ ደምና ውሃ ሲፈስ ጀርባውን ሲሸነትሩት እጆቹን በምስማር ሲሸነክሩት፣ አባት ሆይ እባክህ የሚያደርጉትን አያውቁም ይቅር በላቸው ነው ያለው። ቆይ ልጨርስ የአባቴን ትእዛዝ እንገናኝ አላለም። አባት እባክህ የሚያደርጉትን ቢያውቁ ይሄን አያደርጉም ይቅር በላቸው ብሎ ጸለየ። የእግዚአብሔርን በረከት አትገድቡ፣ ወገኖችን ክደቡ ና እሱ ይፍሰስ የእግዚአብሔር መንፈስ በህይወታችን ለህይወታችሁ አርነትና ድል ታገኛላችሁ። የመስቀሉ መንገድ እየተገፉ እየተሳደዱ መጸለይ፣ እየተሰደቡ መመረቅ፣ አንድ ምዕራፍ ይድል ለሚል ሁለት ምዕራፍ መሄድ፣ እጀ ጠባብህን ለሚጠይቅህ መጎናጸፊያን የምትጨምርለት፣ ቀኝህን ለሚመታ ግራህን የምትሰጠው ህይወት ነው። ምላሽ አይሰጥም። የመስቀሉ መንገድ ህይወት ዛሬ ጥሪ እግዚአብሔር ለኔና ለእናንተ በዚህ ምሽት ያደርግልናል። ይህን ጥሪ ተቀበሉ። ወደ መስቀሉ መንገድ እንመለስ። መስቀሉን በህይወታችን አንከላከል። የፍሬያማነት መንገድ ይሄና ይሄ ብቻ ነው። ስንነሳ እንዳያችሁት መስቀሉን የማይዝ የማይከተለኝ ደቀ መዝሙር ሊሆን አይችልም ነው ያለው። የጌታ ደቀ መዝሙር ለመሆን ትሻላችሁ ፍሬያማዎች ለመሆን ትሻላችሁ። የመስቀሉን መንገድ እሺ በሉ። ጸጋን ጠይቅ። እግዚአብሔር ኃይል ይሰጠናል። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን ስለሰጠህን ስለዚህ ተከታታይ አምስት ሳምንት ትምህርቶች መስቀሉ በሚል ደቀ መዝሙር የመስቀሉን መንገድ ካልሄደ የጌታ ደቀ መዝሙር ሊሆን ፈጽሞ እንደማይችል አይተናል። የመስቀሉን መንገድ ድምዳሜ ሰጥተን ተምረናል። እግዚአብሔር አምላክ ማንም ሊከተለኝ የሚወድ ቢኖር ራስ የሚባለውን እኔነት የተኮፈሰውን ማንነት ይካድ፣ መስቀሉን ተሸክሞ ዕለት ዕለት ይከተለኝ እንዳልክ መስቀል መሸከም ከሸክም ያልፋል የተጎዳንበትን የተሰበርንበትን ያዘንበትን እጅግ የቆሰልንበትን ነገር መተው ማለት ነው የመስቀል መንገድ። እባክህ ጌታዬ፣ በዚህ መስቀል መንገድ ለመሄድ እንድንቆርጥ ጸጋ ስጠን፣ ኃይል ስጠን፣ ጥበብ ስጠን፣ ማስተዋል ስጠን። የመስቀሉ መንገድ ከመካድ አሽቀጥረን ከመጣል በራሳችን ፈቃድ ሄደን ጌታዬ፣ እማናፈራ የስንዴ ቅንጣት እንዳንሆን ወደ መሬት የወደቀው አፈር ውስጥ ተቀላቅሎ እየሞተው ፍሬያማ እንደሆነው ስንዴ ፍሬያማዎች እንድንሆን የመስቀሉን መንገድ እንድንጓዝ እሺ የሚል ልብ ሰጠን። ስለሰማሃኝ አመሰገንኩ። እኔም በዚህ ቃል ውስጥ ሕይወቴ ተሰርተዋል። ወገኖቼንም ልትሰራቸው ጀምርሃልና ወደዚህ ወደ ፍሬያማነት መንገድ አንተምርሃል እኔንም ስላገዝከኝ እነዚህን አምስት ሳምንቶች በታማኝነት አቤቱ፣ የመስቀልህን መንገድ ለእኔ ያስተማርከውን ሕይወቴን የሰራህበትን ሌሎች ማካፈል እድል ስላገኘሁ አመሰግናለሁ። ብዙዎችን ይጥቀም፣ ብዙዎችን ባለፍሬ ያድርግ፣ ብዙዎችን ላንተ ክብር ያዘጋጅ። ስለ ሰማኝ አመሰገንኩ። በጌታችን በኢየሱስ ክርስቶስ ስም